እህታችን በእርሜል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ። እንዲህ ክብ ነው። ክቡ ጥልቅ ነው። በጣም ጥልቅ ነው። ጥልቅ የጥልቅ ጥልቅ ይሄ ረግረግ የምትለዋል አለ ረግረግ ውስጥ ሲኦላው ክብ ነው። እንደዚህ እንዲህ ብል ሰዓት ነው። እንዲህ ብል ሰዓት ነው ሚነካኝ የእሳቱ ማስፈራት እኔ ሰው አላምንም ነበር። ማለት አላምንም፣ ስልክ አንዳንዴ በራሱ ሲደርስ ነው በደንብ የምታውቀው። ተገረፈ ምናምን ሲሉ ተገረፈን በጣም ተጨነቀን ሲሉ እንዴት ምናምን፣ በግድ ግቡ ነበር ነው የሚለው የሚገርምህ። እዛ ጥልቅ ውስጥ ነው ረግረግ ውስጥ ነው የገባውት። ግን ነፍሴን ማን ነበር የያዟት? ሥላሴዎች ነበሩ። ወላዲተ አምላክና ሥላሴዎች እንዲህ በጋራ ነበር ነፍሴን የያዟት። ነፍሴ ምንም እሳት አይነካትም ምንም ምንም እሳት አትነካትም። ነፍሴን ግን ምን ነፍሴ ትጠይቃለች መሰልክ፣ ምን ልታረግ መጣች የእኔ ነፍስ እዚህ ምን ላረግ መጣው፣ ምን ላረግ መጣው፣ ምን ላረግ መጣው እያልሽ ትጠይቃለች። በጣም ይህን እየጠየቅኩ ዞር ስል የሚመልስልኝ ማንም የለም። ነፍሴ ግን በማንቅፍ ቅፍ እንደሆነች በደንብ ይታወቀኛል። በስላሴዎችና በድንግል ማርያም እቅፍ ውስጥ ነበርች ነፍሴ ያለችውና ከዛን ከዛ ውስጥ አውጡኝ፣ አውጡኝ፣ አውጡኝ ስል ብቻ ይሄ ፑቲን ሚሳኤል ሲተኩሱይ ብጊ ለሚሄደው በፍጥነት የሚሄደው ሚሳኤል ሲተኩስ ታውቃለህ አይደል? በቴሌቪዥን ልክ እንደሱ ነፍሴን ብቻ ይዘዋት ምንም አይነካኝም። እሳቱን ግን በማየት ብቻ እጨነቃለሁ። በቃ በማየት ብቻ በጣም እጨነቃለሁ። እዚህ ውስጥ ነው የሚኖረው፣ እዚህ ውስጥ ነው ኃጢአት ምን ሠራ የምንኖረው። ወይኔ ወይኔ ወይኔ ይላለው።

ይሄ ከስር እያረጠበኝ መጣ። ወይኔ መጣ ወይኔ መጣ እያልኩኝ ነው። በቃ ፍርሃት። ወይኔ መጣ ወይኔ መጣ እያልኩኝ ፀበሉ ፍንጣሪ ነው እንዲ ውርውር ያለው አይደለም። ፍንጣሪ መቶ እንጂ ክልብስ ያደርግ የለም እና ከፊት ጥቅድት እያደረጉ እንደዚህ አንዴ ግልበጥ ሲያደረግብኝ አውቃለሁ። እዛ የለው ማረኝ፣ አቤት ምንጮ ጨወት ማረኝ፣ ማረኝ በ ረጅም ጊዜ ይሄ በቃ ረጅም ጊዜ የሚጮው ሰው የለም። በቃ ማረኝ ነው ምለው። ወደ ቀጥታ በምኑ ስር በበርሜሉ ቀጥታ ስር እዚህ በርሜሉ ጋር ማን አለ አሳሪፈችዋለሁ። ሰው ይዞ እንዲህ ጎንበስ ብሎ ቀና ሲል ወላዲት አምላክ ደረቱ ላይ እንዲህ እራቁቱን ነበረ ሲያስጠምቅ የነበረው እንዲህ ደረቱ ላይ በደረቱ ልክ እንደ ስክሪን ነው በቃ እዚህ ደረቱ ላይ ዋሱኝ ብለሽኝ ዋሱን ኩሽ አለች። ዋሱኝኝ ብለሽኝ ነበር፣ ይኸው ዋሶንኩሽ አልኩ። በቃ እመብርሃን ብዬሽ ምንም አልተናገርኩም። ሰዓት ብቻ እመብርሃን ስላል ዋሱኝ ብለሽኝ የለው ዋሶንኩሽ፣ ልቤ ውስጥ ነው የሚሰማኝ ድምፅ። ብንን ስል ጨዋታ ተሰምቶ ጨዋቱ የቀሰቀሰኝ ይመስል፣ እውነት አታምነኝም። ብድግ ስል ምን አልኩ? ቅዱስ ጊዮርጊስ ዛሬ ከነቃው እድን አለሁ በቃ አልኩ። እንዲህ ያልኩት ያንደበት ቦታው የሚነገር አይደለም በእውነቱ ግን በቃ ያየሁትን መመስከር ስላለብኝ እመቤቴ ከማርሺ እኔም አደባባይ ስምሽን እጠራዋለሁ ብያት ነበረ። ቃል ገብቼ ነበረ። አደባባይ እኔም እዚህ በዚች ስክሪን በዚህ ስክሪን ሰዎች ቁጭ ብለው እንደመሰከሩ እኔም ስምሽን እጠራለሁ መሰክራለሁ። አይደለም ለሌላ ሰው ለቤተሰቦቼ የማስረዳት ከባድ ነው የሆነብኝ። በቃ እኔ ድድን በቃ ስነግራቸው ምራኛለች ነው። አሁን እምለው እመቤቴ የጠየኳትን አንድ አልተዛነፍም ከጥያቄ እንኳን ሳታዛንፍ መልሳልኛለች። በቃ ዋሱኝኛ ያልኳት ዋሶናኛለች። ድኛለሁ። ግን ሂዱ፣ መዳን የሚፈልግ ይሄዳ ነው። በቃ እኔ በአስራ አምስት ሺህ ብር ሐኪም ቤት ብሄድ እድናለሁ በላይ አልድን፣ አይዳንም፣ አልድን። እዛ ግን ሄጄ ዳንኩ። እምነትም ቢያስፈልግም፣ ግን ቦታው የድህነት ቦታ ነው። እኔ አንድ መስካሪ ነኝ። በቃ በእኔ እኔን አይቶ አንድ ሰው ቢድን ብዬ ነው ዛሬ አንድ ሰው ቤት እመቤቴን ዋስ አድርጎ ቢሄድ እኔ ዋስ አድርጌ መጣሁ። ታዲያ ውድ ተመልካቾቻችን አድማጮቻችን፣ ሁላችሁም ወደ ተአምረኛው አሸዋማዶ በርሜል በርሚል ቅዱስ ጊዮርጊስ ጉዞ ማለት ነው። ማህበራችን ኤልሻዳይ በጎ አድራጎት እና መንፈሳዊ የጉዞ ማህበር ማለት ነው። ወደ ተአምረኛው ጠበል አሸዋማዶ በርሚል ቅዱስ ጊዮርጊስ ጉዞ አዘጋጅተንላቸዋል። በዚህ የጉዞ መርሃ ግብር ላይ ዘመናዊ ባሶችን አዘጋጅተን ኑ አብረን እንጓዝ እንላለን። ታዲያ ለመመዝገብ በ0965 454545፣ በ0943 121212፣ በ0941 16 16 16 ሌሎችም ደግሞ ከዚህ በቪዲዮ ስር በሚሄዱ ስልኮች ማለት ነው በመደወል ከእኛ ጋር እንድትጓዙ ጥሪያችንን እናስተላልፋለን። ኤልዳ ሚዲያ በርታ ከጎንህን ብላችሁ ደግሞ ሚዲያውን ማገዝ የምትፈልጉ ከስር የኢትዮጵያ ንግድ ባንክ አካውንት አለ ሚዲያውን በዚህ በኩል መደገፍ ትችላላችሁ። አብራችሁ ስለቆያችሁ፣ ከኔ ጋር ስለሆናችሁ ከልብ አመሰግናለሁ። ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ እስከዛ መልካም ቆይ